በስመ ወወልድ መንፈስ ቅዱስ አህዶ አምላክ አሚን። ሰላም ጠናስጠልን ክብራን ተመልካቾቻችን እንደምን አላችሁ? የተዋህዶ ልጆች ውድ የማህበር ሚዲያ ተከታዮቻችን እነሆ እንግዲህ ዛሬም ደግሜ መጥቻለሁ። በቅዱስ ሲኖዶሱ ጋር ተያይዞ የተነሱ ሀሳቦችን እንዲሁም አንዳንድ ጉዳዮችን ላነሳ እፈልጋለሁ። በህገ ወጥ መልኩ እንደዚሁ ራሱን ሁለተኛው ሌላኛው አካል ወይም ደግሞ ሌላኛው ሲኖዶስ ብሎ የሰየመው የእነ ብፁ አቡነ ሳዊሮስ እንደዚሁ ግሩፕ ማለት ነው። ከእሱ ጋር ተያይዞ የተለያዩ መረጃዎች እየወጡ ነው። እሱን በደንብ ማንሳት እንፈልጋለን። አሁን መነጋገር መቻል ያለብን ነው ስለ ቅድስት ቤተክርስቲያናችን ሁላችንም ልንረባረብ፣ ምእመናን እንደ ምእመናን፣ አባቶች እንደ አባቶች፣ አገልጋዮች እንደ አገልጋዮች፣ ብፁዓን አባቶች ደግሞ እንደ አባትነታቸው፣ ስለ አንዲት ቅድስት ቤተክርስቲያናችን ሁላችንም የምንጮህበት ዛሬ አለው የምንልበት ጊዜ ላይ ደርሰናልና ሁሉንም መረጃዎች እንደዚሁ እያወጣ እንነጋገራለን ማለት ነው። አንድ መንበር አንድ ፓትርያርክ ወናምን ባሕቲ ቅድስት ቤተክርስቲያን እንተላዕለ ሁሉ ጉባኤ ዘዋርያት አንድ ሲኖዶስ እሱም የኢትዮጵያ ኦርቶዶክስ ተዋህዶ ቅዱስ ሲኖዶስ ነው። ሌላኛው ደግሞ አንድ መንበር ነው ያለን መንበረ ተክለ ሃይማኖት። አንድ ፓትርያርክ ነው ያለን ብፁህ ወቅዱስ አቡነ ማትያስ ናቸው። ከዚህ ውጭ ሌላ ፓትርያርክ የለንም፣ ሌላ መንበር የለንም፣ ሌላ ቅዱስ ሲኖዶስም የለንም። ለምን ሁለት ሲኖዶስ እንዲኖረን ተፈለገ? ብዙ ሲኖዶስ እንዲኖረን ቢያስፈልገን ኑሮ አባቶች በርከት አድርገው በብዛት ሊሰሩልንስ አይችሉም ወይ የሚለውን ጥያቄ መለስ ስናደርገውና ሁለት ጉዳዮችን እናንሳ። ከአመታት በፊት የኦሮሚያ ቤተ ክህነት ራሱን ለማደራጀት እንደዛ በሚሯራጥበት ጊዜ ብዙዎቻችን ያልነው ያነሳነውን ጉዳይ እንደዚሁ ማንሳት ፈልጋለሁ። አሁንስ ቤተክርስቲያን ጣዖት ናት ያለው አካል ታሳስ 21 ቀን 2015 ዓ ጌታ በራእይ አሳይቶኛል ሲል በአዳራሽ ውስጥ ለተሰበሰቡ ህዝቦች የተናገረውን ነገር እናንሳ። ይህ ሰው እውነት ጌታ ታይቶት ነው ወይስ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን መፍረስ የሚፈልጉ የመንግስት አካላትና በውስጧ የተሰከሰኩ እንደነ አቡነ ሳዊሮስ አይነቱ መረጃ ሰጥተውት ነው? ልብ በሉልኝ፣ ክብሯን ተመልካቾቻችን የተዋህዶ ልጆች ይህ ሰው ታኅሳስ 21 ቀን ጌታ ታየኝ ብሎ በአዳራሽ ውስጥ የተናገራቸውን ነገሮች እስቲ አንድ በአንድ እንስማቸው። ቀንጨጳ አድርገን እንዲህ እንመልከት። ዛሬ ሌሊት አንድ ራእይ አይቻል። አንድ ትልቅ አለት ለሁለት ሲሰነጠቅ አይቻል። ጌታም ተናግሮኛል። ለዘመናት የተከማቸውን የሐሰት ትምህርት እንደ አለት ሆነው የተሸከሙ ማህበሩ ለሁለት ይከፈል ሩ ለሁለት ይከፈላል። ማህበሩ ለሁለት ይከፈላል። ማህበሩ ለሁለት ይከፈላል። የሚለይ መንፈስ ይገባባቸዋል። ቋንቋቸውን አከብረን ትቀዋለሁ ብሎኛል። ለእኔ የሆኑትን እለያቸዋለሁ ብሎኛል። በሀይ ቀብቻ ያስነሳቸዋለሁ ብሎኛል። እንግዲህ ይህን ነው ክብራን ተመልካቾቻችን፣ ታህሳስ አንድ ቀን ጌታ ታየኛለው። ጌታ ከጠፋ ሰው ለአንድ ሰው መጥቶ መታየት ይጀምሯል። የሆኑ የምነካው ቤተ ክርስቲያንን ጣዖት ሲላትን ሲናገር ነበር። ተክልዬን ተቅማጥ እያለ ሲያወራ ነበር። የተዋህዶ ልጆች ዝምታ ነው ለዚህ ያበቃው። በታህሳስ 21 ቀን ውስጥ ትልቅ አለት ለሁለት ይከፈላል ነው ያለው። አዎ ቅድስት ቤተ ክርስቲያን አለት ሆናበታለች። በፕሮቴስታንት እምነት ውስጥ ሆኖ ግን ቤተ ክርስቲያንን ለምንድን ነው እሱ እንዲህ ሊፈትናት የፈለገው ስንል አቅም ኖሮት አይደለም አቅም ያላቸው የመንግስት አካላት መረጃ ሲያሽልኩለት፣ በሌላ በኩል ደግሞ ከኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን አፈንግጠው ራሳቸውን በሌላ ቅዱስ ሲኖዶስ ለመጠራት የጣሩ ግለሰቦች መረጃ ሲያቀብሉት ጌታ ታየኝ ብሎ ማውራትን ጀምሯል። ይህ ሰው ጌታ የሚታየው ስለምንድን ነው? ይህ ሰው ከቀናት በፊት የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ጠዋት ናት እያለ ሲናገር ነበር። እውነት በራይት አይቶለት ነው? በራይት አይቶበት ነው? ከዚህ ሰው ጋር ተያይዞ ያሉ መረጃዎችን በደምብ። ይህ ግለሰብ መንግስት በሩን የከፈተለት ጊዜ የመንግስት ደጋፊ ነኝ ብሎ ይመጣል። ምናልባት ነገ እንግዲህ የሸኔ ደጋፊ ነኝ ብሎም ስላለመምጣቱ ምንም አንጠራጠርም። አሁን ላይ መንግስት የምንላቸው አካላት፣ ትልልቅ ወሳኝ የምንላቸው አካላት ከሱ ርቀዋል፣ ሸሽተዋል። የእሱ መክፈቻ ፕሮግራም ላይ አይገኙም። ምክንያቱም ዓላማቸው ምን እንደሆነ ገብቷቸዋል። በእምነት ሰበብ ሀብት እየሰበሰበ በእምነት ሰበብ መንግስትን የሚያጠለሽ ስራ ላይ በእምነት ሰበብ ሌሎችን ቤተ እምነቶችን ለማንቋሸሽ የሚያደርገው ሂደት ምን እንደሆነ ገብቷቸዋል። ለምንድን ነው ማያስቆሙት? እሱ የራስ ታሪክ ስላላቸው የተነካካ ታሪክ ስላላቸው፣ ሌላው አካል ካላስቆመ የተዋህዶ ልጆች ግን ልናስቆመው ይገባል። ማህበሩ ለሁለት ይከፈላል፣ ወይም ደግሞ ለሁለት የሚከፍል መንፈስ ይገባል ብሎ ልክ እንደ ትንቢት ሲናገር ክርስቶስ ለእሱ ተገልጦ ታይቶለት ሳይሆን የሚገነጠሉት አካላት እንደሚገነጠሉ ቀድመው ነግረውት ነው። እንደሚገነጠሉ ቀድመው አይተውት ነው። በማኅበራዊ ሚዲያ የተለቀቀ አንድ ጉዳይ ላካፍላችሁ፣ ከዚሁ ጋር በተያያዘ ወንድሜ ዛዲግ ብርሃኑ ይባላል በማህበራዊ ሚዲያ ላይ አሳፋሪው አጸያፊውና አላዋቂ ኧረ ምን ይባላል ይላል የምርም ምን ይባላል ትንቢትና የትንቢት ትርጓሜ እንዲህ ከሆነማ ጉድ ነው ትንቢቱ ወይስ ታየኝ የተባለው ነገር ሌላ ትርጉም ሌላ እስቲ እንዴት ትንቢቱን አስረዱኝ። የትኛው ጉባኤ ነው ተቀብቶ የሚነሳው? የትኛውስ ጉባኤ ነው የስህተት ትምህርት ተሸክሞ የነበረው? የትኛው ጉባኤ ነው የስህተት ትምህርት የተሸከመው? ከአስራ ሁለተኛው ክፍለ ዘመን ጀምሮ እያለ የሚያንቋሻት ቅድስት ቤተክርስቲያን ጽፋ፣ ፊደል ቀርፃ፣ ሀገር ጠብቃ ያቆየችለትን ቤተክርስቲያን ነው የሚደፍረው። መንግስት ለምን ዝም አለ አልልም። ለምን አፉን እንዲከፍት እንደፈቀደለት ስለምናቅ፣ በሰው ድካም ላይ የሚበረታታ በሌላው ጉዳት ላይ የሚሳለቅ ከየት የመጣ ወገን ነው ግን? የሱ ሃይማኖትስ ሌላኛውን የሚገፋ ሌላኛውን የሚያዋርድ ሌላኛውን የሚያንኳስስ የትኛው ምዕራፍ ላይ ነው የተጠቀሰው? አሜን የሚለው ህዝብስ በመንጋ የሚነዳው የትኛው ነው? ለምን ሌላኛውን የፕሮቴስታንት እምነት ተከታይ ክፉት ጥላ እንዲጠላበት የተዋህዶ ልጆችን ያነሳሳል? በወንጌል ስም በሌሎች ላይ የሚያማረት አሳፋሪ ወገን አገልጋይ ነኝ የሚለው ከጌታ ልብ ውጪ ከሆነ ተከታይ ነኝ የሚውሉማ ከሰውነትም ውጪ ሳይሆን አይቀርም ይላል ዛዲግ ብርሃኑ። ይህንኑ የክራይስት ቲዩብ ልጥፍን አብሮ አያይዞ ማለት ነው። ምንድን ነው እየሆነ ያለው? እሱ ከተናገረ ከአንድ ወር አንድ ወር ሳይሞላው በቤተ ክርስቲያን ውስጥ ተቀብረው የነበሩ ተኩላዎች ራሳቸውን አፈግፍገው ልጅ ያላቸው ሳይቀር በሐሰተኛ የጵጵስና ማዕረግ ውስጥ ተሾሟል። እኛ ምንንቃ የተዋህዶ ልጆች፣ በኦሮሚያ አካባቢ ያለን የተዋህዶ ልጆች የኦሮሞ ልጆች ጵጵስናስ በራሱ እንዴት ነው የሚሰጠው? የትም ሲያወደልድል ቆይቶ ልጅና ሚስቶችን በትኖ ጵጵስና መሆን ይቻላል? በዚህ ማዕረግ የመጣ ጳጳስስ አባት ብለን ጎንበስ ብለን ልንስም ነው? የቤተ ክርስቲያን ስርዓትና ዶግማ ቀኖናው ተሽሮ፣ እመኑኝ፣ የአባትነት ማዕረግ ስልጣን ጥማት አይደለም የአባትነት ማዕረግ ወስልቶ ብዙሃኑን ወደ ወንዝ መክተት አይደለም። እንመለስ ወደዚህ ወደ ሐሰተኛ ነቢይ። የኔ የሆኑትን እለይ ያለው እነማን ናቸው? የእሱ በሐሰት ጵጳስና የተቀበሉት እስቲ ይህንን ሰምተን እንመለስ። ይህ መንፈስ ይገባባቸዋል። ቋንቋቸውን አከበር አንድቀዋለ ብሎ ለእኔ የሆኑትን እለያቸዋለሁ ብሎኛል። በሀይል ቀብቻ ያስነሳቸዋለ ብሎኛል። የንብርን ጭራ ይዙም ከያዙም አይለቁም ነው፣ ይዘነዋል። እግዚአብሔር ምስክር ጌታ ብሎኛል። እመጣዋለሁ ብሎኛል። እንደዚህ ነው የሚመጣው። እግዚአብሔር እንግዲህ የክብራን ተመልካቾቻችን ይህን ነው እየተመለከተን ያለ ነው። የእኔ የሆኑትን እለያለሁ ቅድስት ቤተ ክርስቲያን 24 ሰዓት ስብሐተ እግዚአብሔር የሚደረስበት፣ ወንጌል የሚሰማበት፣ ዝማሬ የሚቀርብበት አሐዱ አብ አሐዱ ወልድ አሐዱ ቅዱስ እየተባለ ለወንዝና ሙላታቸው የሚጸለይበት፣ ለሰው ልጆች በመላው፣ ለፍጥረታት በሙሉ የሚጸለይባት ለእኔ የሚሆኑትን እያለ ያለው ለፖለቲካው አሁን ያለውን ፖለቲካ የሚዘውሩት ሰዎች ናቸው። ለእኔ የሆኑትን እለያለ ያለው ወይስ፣ በአንተ አልጋ ላይ እውነት ክርስቶስ መጥቶ ታይቶ ይችን ቅድስት ቤተ ክርስቲያን እከፍላለሁ ብሎ ነግሮ ነው እንዴ? በኃይል ቀብቻ ያስነሳል? አዎ በኃይል ነው የተነሱት ሃያ አምስቱ ሊቃነ ጳጳሳት የተባሉት ዛሬ በሐሰት የተሾሙት በአንድ ቀን የመጣ እኮ አይደለም። አባቶች የሚለብሱት ልብስ በሀገር ውስጥ ተመጥኖ ተለክቶ ያለ ነው። ብፁዕ ወቅዱስ አቡነ ማትያስ አንድ ጳጳስ እሳቸው ከሚጠቀሟቸው ውጪ ሊኖር የማይገባ እንደሆነ እየታወቀ ቀድሞ እኮ አስገብታችሁ ነው። ቀድሞ አስገብተው ነው። ፖለቲካውም ከውጭ ቅድስት ቤተ ክርስቲያንን የሚገፉም አንድ ላይ አብረው፣ ምናልባትም የዓመታት ልፋት ነው። ከወር በፊት የተነገረ ወይም ይፋ ያደረጉ አውቃለሁ። የመንግስት አካላቶች አሁን ከዚህ ሰው ጋር አይደሉም። ምክንያቱም ለሀገር የሚጠቅም ስራን እየሰራ ስላልሆነ፣ ህዝብን በህዝብ የሚያነሳሳ ሃይማኖትን ለሃይማኖት ለማጋጨት የራስ ጥቅሙን ብቻ ለመሙላት የሚሄድ በመሆኑ አንቅረው ተፍቶታል። ነገ ከማን ጋር እንደሚሆን አናውቅም። ለምንድን ነው ዝም የተባለው? ለምንድን ነው የተዋህዶ ልጆች ዝም ያልነው? ይሄንን መንግስትስ ማን ነው? እንግዲህ ብዙ ነገሮችን ማንሳት እንችላለን። ይሄ የከረመ ዱለታ ነው። ዛሬ ተነስቶ ዛሬ የተደረገ ነገር አይደለም። እነዚህ ከሐሰተኛ በሹመት ከተሰጣቸው የዛሬው ጳጳስ ከተባሉት ውጭ እኮ ክርስቶስ ታየኝ የሚለውም ሴቶችን በማስለቀስ የሚታወስ ነው። እልፍ ሴቶች የተደፈሩ ናቸው። እግዚአብሔር ምን ያተርፋል ነው ከዚህ ራእይ ምን ያተርፋል? ኢኮኖሚያዊ፣ ፖለቲካዊ፣ ማህበራዊ ጥቅም ምንድነው? ስም ያተርፉ። ለምንድነው በእግዚአብሔር ስም የሚነግደው? የተዶለተ የፖለቲካ ጨዋታን ቀድመው ነግረው አፍ ነው። ሀገር በማሸበር በማሸበር እኮ ሰው እየተከሰሰን ያለ ነው፣ በመናገር እንዲህ ሀገር አሸብራችኋል እየተባለ ሀገር የሚያሸብር ሰው ለምንድን ነው ዝም የሚባለው? የሐሰተኛ ትምህርትን እያመጣ ይቺን ቤተ ክርስቲያን ለመውጋት የሚደረገውን ሂደት ለምንድን ነው የማይቆመው? ከዚህ ከሐሰተኛው ከተቋቋመው ተገንጣይ ቡድን ጋር አንድ የሆነው ይሄ አካል እኮ የጠላት የጠላት ወዳጄ ነው በሚል አስተሳሰብ ነው። የትኛው የወንጌል ትምህርት መስከረም አንድ ላይ ብለናል፣ ተነግሯል። በሌላኛው የአዳራሽ ጫፍ ላይ ደግሞ አማኞችን፣ እንመታለን፣ አማኞች ይበተናሉ፣ ሲመቱ ታይተናል ብሏል። ራእይ አይደለም፣ ራእይ አይደለም፣ እቅድ ነው። ያቀዱትን ነው እየነገሩ ነው ያሉት። በፍጹም ራእይ ከታየ ወንድሞች የሚሞቱበትን መቆሚያው ለምን አይነግሩንም? እስላም ክርስቲያኑ፣ አማራ፣ ኦሮሞ እየተሰደደ ያለብን ሀገር እየተፈተነች ያለችበትን ሁኔታ ለምንድን ነው የማይነግሩ? ራእይ አይደለም ዕቅድ ነው። ቅድስት ቤተ ክርስቲያንን ለመውጋት የሚደረግ ሩጫ ነው። የተዋህዶ ልጆች መንቃት መቻል አለብን። ብዙ ነገሮችን ልናነሳ ይገባል። እንግዲህ ይሄ ራእይ አየሁ ካለ በኋላ ይሄ ግለሰብ ወይም ራሱን የሆነ የሚለው ራ 14 ቀን በአቡነ ሳዊሮስ ራሳቸውን ጳጳስ አድርገው 25 ሊቃነ ጳጳሳትን ሾመዋል። እጅግ በጣም ደግሞ የሚያስቀው መግለጫው ይህን ይላል። በእርግጠኝነት ብዙዎቻችሁ የተመለከታችሁት ላይሆን ይችላል ብዬ አይመስለኝምና ይህንን ነገር ግን ልንገራችሁ አቡነ ሳዊሮስ ራሳቸውን ጳጳስ ያሉበት መግለጫ ይህን ነው። የምዕራ የደቡብ ምዕራብ ሸዋ ሀገረ ስብከት ለ26 ኤጲስቆጶሳት ሹመት ሰጠ ጥር 14 ቀን 2015 ዓም ይላል። በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን በተለያዩ ገዳማትና አድባራት ሲያስተዳደሩ ከቆዩ አባቶች መካከል እንዲሁም በቤተ ክህነት በከፍተኛ ስራ ኃላፊነት ሲያገለግሉ ከነበሩ ቆሞሳት መካከል ዛሬ ጥር 214 2015 ዓም በብፁዕ አቡነ ሳዊሮስ የደቡብ ምዕራብ ሸዋ ሀገረ ስብከት በምስራቅ አፍሪካ የኬንያ፣ የኡጋንዳ፣ የታንዛኒያ፣ የሩዋንዳ በአዲስ አበባ የታላቁ ምስካየ ኅዙናን መድኃኔ ዓለም ገዳም የበላይ ኃላፊ ሊቀ ጳጳስ ብፁዕ አቡነ ኤውስጤጢዮስ የኢሊባቡር እና ቦኖ በእ በኖ በደሌ ሀገረ ስብከት በአሜሪካ የሚኒሶታ ሀገረ ስብከት ሊቀጳጳስ ብፁዕ አቡነ ዜና ማርቆስ የጉጂ ቦረና፣ ሊበን ዞኖች በአህጉረ ስብከት ሊቀጳጳስ የኤጲስቆጶሱት የኤጲስቆጶሳት ሹመት ተሰጧቸኋል ይለን ይህ የተደረገበት ምክንያት ኤጲስቆጶሳት ካለመመደባቸው የተነሳ ሶስትና አራት እንዲሁም ከዛም በላይ አህጎረ ስብከቶች በአንድ ሊቀጳጳስ ወይም ኤጲስቆጶስ የሚመሩ ሲሆን ህዝበ ክርስቲያኑ የሚፈልገው መንፈሳዊ አገልግሎትና የስብከት ወንጌል ስርጭት ባመርቂ ሁኔታ ለማዳረስ ስላልተቻለና የቤተ ክርስቲያን አስተዳደራዊ ስራዎችን በቅርበት ለመፍታት እንዲቻል ከየማህበረሰቡና ከሁሉም ቋንቋ ተናጋሪዎች እንዲመረጡ ጥያቄ ቢቀርብ መፍትሄ ለማግኘት ስላልተቻለ የእናት ቤተ ክርስቲያን ህልውና ለመጠበቅና ሁሉን የሚያማከለ ምርጫ በማድረግ የትኛዋን እናት ቤተ ክርስቲያን ጡቷን ነግሷት ስለወጧት ቤተ ክርስቲያን ከአማራ፣ ከኦሮሚያ፣ ከጉራጌ፣ ከሀድያ፣ ከጋሞ፣ ከሲዳማ፣ ከጌዲዮ፣ ከአጎ፣ ከመሳሰሉት ብሔር ብሔረሰቦች ለተወጣጡት ቆሞሳት የኤጲስ ቆጶስነት ሹመት ተሰጥቷቸዋል። ይለ ኢትዮጵያ ውስጥ ያሉት አማራ፣ ኦሮሞ፣ ጉራጌ፣ ሀድያ፣ ጋሞ፣ ሲዳማ፣ ጌዲዮ አገው ብቻ ናቸው። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ቅዱስ ሲኖዶሱ ጥያቄ አልመለሰም ያሉት ሰዎች አምስትና ስድስት ብሔረሰብ ነው የመረጡት። እውነት ጳጳሳቱ አምስት ስድስት ብሔረሰብ ብቻ ነው ያሉበት? ይኸውም የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የሁሉም እናት መሆኗን የሚያረጋግጥ ሁሉን ያማከለ ስራ ነው። ሊበላት ያሰባትን አሞራ እንደማለት ነው። ስለዚህ ኦርቶዶክስ ተዋህዶ ቤተ ክርስቲያናችን የተለያዩ ችግሮችንና ፈተናዎችን አልፋ እዚህ እንደደረሰች ሁሉ ዘመኗን ዋይታ ሁሉንም የህብረተሰብ ክፍል አቅፋ ለቀጣዩ ትውልድ መተላለፍ እንድትችል ያደርጋታል። በዚሁ ዕለት ለሰባ ሁለት ተማሪዎች የድቁና ለአስር ዲያቆናት የቅስና ክህነት ተሰጥቷል። ይህንኑ አስመልክቶ መግለጫ እንደሚሰጥም ይጠበቃል። ይህ የደቡብ ምዕራብ ሸዋ ሀገረ ስብከት ሚዲያ ነው ይላል። ኧረ ወዴት እየሄድን ነው የብር ከማከብራቸው አባት አንዱ የነበሩ ናቸው። ብፁ አባታችን አቡነ ሳይሮስ እያልኩኝ ምክንያቱም መልካምነት፣ ወጣትነት ለቤተ ክርስቲያን የሚል ወንጌልን በማዳረስ 16 15ኛው ዙር ላይ የደረሱ በየአብያተ ክርስቲያናቱ እየሄዱ እኛም ማህበር ሚዲያችን ሲሰራ የነበረ ነው። ምክንያቱም መንገውን ወደ ቤተ ክርስቲያን እየመለሱ ስለመሰለ ነው የነበረ ነበር። ለካ ስራው ሌላ ነው። በእርግጠኝነት አባታችን ይጽጸታሉ። ወደ ቅዱስ ቤተ ክርስቲያን ይመጣሉ ብለን እናስባለን። ግን ይህ የተቀነባበረው ከውስጥ ብቻ ሳይሆን ከውጭ ስለመሆኑ ቅድም ትንቢት ተናጋሪው ነግሮናል። እንግዲህ ትንቢት ተናጋሪው እንዲህ ሲለን ነበር። እንግዲህ ይሁዳ አልፎ፣ ባለመከራው ጴጥሮስ ጸንቶ አይተናል። እኛ ምን ልክ እንደ ጴጥሮስ መጽናት ይጠበቅብናል። ጌታ ይህንን ውርደታችን በቸርነት ዘት ታሳልፈው ዘንድም እንለምንሃለን፣ የሚል ሌላኛው ማህበራዊ ሚዲያ ላይ ያነበብኩት እንዲሁ እጅግ የሚያበረታ ቃል ነው። ብዙ ሲኖዶስ ካስፈለገ የሚጠቅም ቢሆንም ቅድም ስለው ነበረ፣ አባቶቻችን ሰርተው ያዘጋጁልን ነበር። ከመንግስት አካላትም እየሰማናቸው ያሉ ጉዳዮች አሉ። እውነት ናቸው አይደሉም የሚሉትን ነገሮች አጣርተን እንነግራቸዋለን። ከመንግስት አካላት የምንፈልጋቸው ነገሮች አንድ ሕግና ሕግን ማስከበር ነው። ግላይ አስተያየት ግን በተለይ ከመሪዎች አንፈልግም። ግላይ አስተያየት በፍጹም አንፈልግም። ለተቀመጣችሁበት ወንበር የሚመጥን አስተዳደራዊ ስራ ብቻ ነው እንድትሰሩ የምንፈልገው። ኢትዮጵያን ታደጓት። ግላይ አስተዳ እንትኖች ጥሩም ስላልሆኑ ሚኒስትር ነን ሚኒስትር ዴታዎች ነን የሚሉም ጥምቀትን ተከትሎ ሲሰጡ የነበሩ ትንታኔዎች እንኳን በጣም የሚያስቁና በአንድም በሌላም መልኩ ለትችት ራሳቸውን የሚዳርጉ ስለነበረ አሁንም አንድ ሁለት የመንግስት ኃላፊዎች መግለጫ እንዲሁም በግል ማህበራዊ ሚዲያቸው ላይ ስመለከት ነበር። ስህተቶች የበዙባቸው ብዙዎች ኋላ ወደማንወጣው ነገሮች እንዳይወስዱ አሁንም ቅድም ልክ እንዳልነው በኦሮሚያ አካባቢ ያለን የቅዱስ ተዋሕዶ ቤተ ክርስቲያን ልጆች አንድ ሲኖዶስን ያለን አንድ መንበርን ያለን አንድ ሊቀ ጳጳስ ነው ያለን። በዚህ ጸንተን ልንቀመጥ ይገባል። ነገሩ ስር የሰደድን ይሄ ሰውዬ ፓስተር ነኝ ባዩ እንግዲህ ቅድስት ቤተ ክርስቲያን ከዘለፈና ቅድስት ቤተ ክርስቲያን ነገሩን ወደ ህግ ከወሰደችው በኋላ ነው። ሁለተኛ ራእይ ታየኛለው ራእይ አይደለም እቅድ ነው ተነግሮት ነው ሊያደርግ የፈለገውን ነገር። ይህንን መንግስት ያስቁምልን። ነገሩ ሲገለጥ ነው፣ ሌሎች መረጃዎችን ጨምረን እንመጣለን። ሌሎች ነገሮችን እንዲሁ እየተከታተለንን እናመጣለን። አዎ ልክ እንደምታዩት እንግዲህ በስቱዲዮ ሆኛ አይደለም እያስተላለፍኩ ያለሁት ከአልጋ የተነስስች የቤቴ ውስጥ ህመም ላይ ነው ያለሁት። ለቤተ ክርስቲያናችን ሁላችንም የምንቆምበት ጊዜ አሁን ነው። ባለን መልኩ በምንችለው ነገሮች ሁሉ ቤተ ክርስቲያናችንን ባለንበት ቦታ እንጠብቅ። አባቶቻችንን የሚነግሩንን እንከተላለን፣ የሚሉንን እንሰማለን። ነገ ሲነጋ ነገሮች ይቀይራሉ። ደመናው ሲያልፍ የጠራ ሰማይ ይመጣል። ሀገራችንን ኢትዮጵያ እንወዳታለን። ሰላም ያድርግልን። ሌሎች ቤተ እምነቶችን እናከብራለን። ግን አሁን ሌሎች ቤተ እምነት ተከታዮችን ቢሆኑ ከቅድስት ቤተ ክርስቲያናችን ጎን ልትሆኑ የሚገባበት ጊዜ ነው ብዬ አምናለሁ፣ ምክንያቱም ፈተናው ከውስጥም ከውጭም ስለሆነ። ይሄ ደግሞ የቆየ ባህላችን ነው። እንረዳዳለን፣ እንተጋገዛለን፣ ቤተ ክርስቲያናችንን አገራችንን እንጠብቃለን። ዛሬ የመጣው ነገር ነገ በሌላው ይመጣል። ምክንያቱም ክፉዎች ከውስጥ ነው እየተነሱ ያሉት። እንኳን ተጀማመረ። በደንብ መነጋገር ከፈለግን መረጃዎችን እያወጣን ብዙ ነገሮች እንነጋገራለን። ውስባት ለእግዚአብሔር